እንደው ሁለት አጥም ነው ያለው። ለማግኘት አልሞከርኩም። እኔ ዳጊ መመታት አይደለም የምታደርገው፣ መመታት አይደለም የጎዳኝ፣ ገብቶሃል? የእሷ ቃላት ግን በጣም ነው የጎዳኝ። አሁን ከሁሉም ነገር ይኸውልህ፣ ልጁ ላይ እኔ የሆነ ነገር ባደርግ ሌላ አትጎዳም። እኔ የሚጎዳኝ ከሁሉ ነገር በላይ የጎዳኝ ይሄ ነው አሚ ለምን እንደዛት? አሁንም ቢሆን እኮ ያንዳችሁ መፍትሄ ባል ነው። ተነጋግራችሁ ሁለታችሁ ሁለታችሁ ውስጥ ፍቅር አለ። እልህ ነው ያለው አንተ ውስጥ ገባ

ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን፣ እንዴት ናችሁ? አብዛኞቻችሁ ከዚህ በፊት ከካሜራ ፊት እንደዚህ አታውቁኝም፣ ከካሜራ ጀርባ ነበረ የምታውቁኝ። ያው ዛሬ እንግዲህ በዚህ መልኩ መጣለሁ ብዬ አላሰብኩም ነበረ። ኦልሬዲ አንዳንድ ነገሮች አስገድደውኝ ከካሜራ ፊት መጥቻለሁ እና ያው ዳጊንም ይዤ ማለት ነው። እየሆነ ያለውን ነገር ታውቃላችሁ፣ በጣም ከባድ ሁኔታ ውስጥ ነው ያለ ነው የሄሉና ያብ ጉዳይ። ያብ በዚህ መልኩ እንደዚህ ሲጎዳ ይቸዋል አቅም ብዙ ነገር እየሆነ ነው። ራሱን እያጣ ነው። እና ይሄን ነገር ደግሞ ታውቃላችሁ ሁለቱ አንድ ላይ ሆነው ሊያወሩ እድል እየተሰጣቸው አይደለም። እና ብቻቸውን ነው ቢያወሩ ችግራቸው እንደሚፈታ፣ በቃ ያለው ነገርም እንደሚስተካከል ምናምን ይገባናል ሁላችንም ግን ሁለቱም ጋር የሆነ እልህ የሚባል ነገር አለ። በዛ ላይ ደግሞ በፍቅር ውስጥ ሦስተኛ ወገን ሲገባ ታውቃላችሁ ምን ያህል እንደሚበጠበጡ ሁለቱም ማለት ነው። እየሆነ ያለው ነገር ያ ነውና፣ ዛሬ በጣም የተከሰተው ነገር በጣም ስለደበረኝና የሆነው ነገር ያብ ላይ እንደዚህ አይነት ነገር ሲደርስበት ማየት ራሱ በጣም ደብሮኛልና፣ ይህንም ይቅርታ ማለት እፈልጋለሁ። አንደኛ እያየሁን እያየው እንደዛ ሆኖ ተደብድቦ ራሱን ሲያጣ በጣም ደብሮኛልና የሆነውን ነገር አይታችኋል። በጣም የሚያስጠላው ሁኔታ ላይ ነው ያለ ነው። አሁን ሁላችን፣ ሄሉም እኔ በዚህ ደረጃ እንደ ታደርጋለች ብዬ አላሰብኩም። እሷን አግኝቼ ማውራት ትፈልጋለሁ፣ ግን በቃ ስለ ያብ ሳነሳ ልትሰማኝ ፍቃደኛ አይደለችም። ብዙ መስዋዕትነት ከፍላለች። አይ እንዋቃለሁ፣ እልህ ነበረ ሁለቱም ጋር አርባ ምንጭ የተከሰተውን ነገር አይታችኋል። በዛ መንገድ ያብሷን ይቅርታ መጠየቅ ፈልጎ ይቅርታ መጠየቅ ፈልጎ ሄዶ አብረን ነበር ይሄድ ነው እና የሄድንበት ተመሳክቶልን ይቅርታ ከተባባሉ በኋላ ባልሆነ ነገር እኔ ሄሉን ጠይቂያታለሁ፣ ከሉል ጋር ምንም ነገር እንደሌላት። ግን በሰዓቱ እኔ አልዞርኩም። ያም ነበር ያያትና እኔም ደንግጬ ሲዞር እንደዛ ሆነው ሳይ ግራ ገባኝ። ኤኒዌይስ፣ እሷ አይታችኋል። ቀለበቱ ኬክ ውስጥ ከቶ እሷን ሰርፕራይዝ ለማድረግ ምናምን እየለፋ በቃ ቀለበቱን እዛ ጋር አርጎ ቤተሰቦቿ ፊት ሂዶ ይቅርታ እንደጠየቀ እዛው ቤተሰቦቿ በሀገሯ፣ በቃ ሰርፕራይዝ ሊያደርጋት ምናምን አስቦ ነበረ። ግን የሆነው ነገር አልሆነም። ከዛ እልህ ተፈጠረ። ልዩን አመጣት ምናምን። እልህ ነው በቃ እንደዛ ሲያደርጋቸው የነበርና ዛሬ የሆነው ነገር አይተሀል ዳጊ እና በጣም የሚደብር ነገር ነው የተከሰተው። እንደዚህ ይሆናል ብዬ አላሰብኩ ነበር። ነው ሰላም እንዴት ናችሁ ቤተሰብ? ሰላም ናችሁ? እግዚአብሔር ይመስገን። ኒደና እንግዲህ ያ መጥቻ አላቅም፣ በሄሉ ጉዳይ ሄሉ ጋር መጥቻ አላቅም። ያው እንግዲህ ዛሬ ግዴታ ስለሆነብኝ ማውራት ስላለብኝ ነው። ዛሬ ከእሱ ጋር የሚመጣው ስለወንድሜ አሚ ጋር እንግዲህ ያለው ነገር በጣም ነው የሚያስጠላው ያብና ሄሉ እንዲታረቁ በጣም ነው ምኞቴ። ነው አንድ ላይ እንዲሆኑ በጣም ነው የምመኘው። ምክንያቱም ሄሉን የሚያስደስታትን ነገር እንድታደርግ ነው ሄሉ የምፈልገው። ያው ሄሉ የሚያስደስታት ነገር ከያብ ጋር መሆኗ ነው። ግን እዛ ቦታ ላይ ያብ ስላናደዳት ብቻ ሌላ ወንድ አምጥታ ምናምን ክርክር። ያብን ደግሞ እንግዲህ ተመቷል አይታችኋል። ምን እንዴት እንደደነገጥኩ አላውቅም። በጣም ነው የደነገጥኩ። በዚህ ያክል ይሄ ሁላ ነገር ይፈጠራል ብዬ አላሰብኩም። እና ሄሉ የሀብ ጋር መሆን ትፈልጋለች። ግን የሀብ ያጠፋው ነገር ነው የሚመስለኝ እልህ ነው በናት በቃ እኔ ሁለቱም ጋር ያለው አላ ፍቅር ውስጥ ሦስተኛ ወገን ሲገባ ምናምን ታውቃለህ፣ ምን ያህል ነገር እንደሚፈጠረው። እና ሁለቱ ተገናኝተው ቢያወሩ ችግራቸውን ይፈታሉ ብዬ ነው የማስበው። ግን በቃ ሁለቱ ሊገናኙ አልቻሉም። ሁሌ አንደኛው አንደኛውን ሲቀጠር ሰው ጋር ነው ምናምን እና በዚህ መሀል ተነጋግረል ትፈታ ታውቃለህ። ሄሉ ደግሞ ብዙ መስዋዕትነት እንከፍላለች በዛ መሀል በቃ ያለው ነገር ደበራትና በቃ ያብም እርጉዝ ነኝ ምናም ብላ ስትደብቀው መልሳ ስቷሸው ምናምን በጣም ተሰማውና በቃ ማይሆን ነገር ውስጥ ወሰኑ። ግን ድጋሚ ታውቃለህ ያብ ይቅርታ ለመጠየቅ ሁሉን ሰብስቦ እናንተም ነበራችሁና ይቅርታ ለመጠየቅ ሲያስብ እኔ ራሱ አይቸውም አላቅ ልጅ ጋር እኔ ሄሉ ምንም ነገር አትደብቀኝም ታውቃለህ። ሰፈራችንም አንድ ስለሆነ ብዙ ነገር እናወራለን። ባላሰብነው ሁኔታ ሌላ ወንድ ጋ ስትመጣ ምን ያህል እንደተሰማው አይተሃል። ኢቭን እንደዛ ሆኖ እንኳ ችግሮችን ለመፍታት በጣም እየሞከረ ባለበት ሰዓት ምንም እሷ ልትሰማ አልቻለችም አሁን ላይ እና ምን እንደምናደረግ። በጣም ደግሞ ትናንትና እንደዛ ሲደበደብ ደግሞስ፣ በጣም ያስጠላ ነገር በጣም ያስጠላል። እግዚአብሔርን ይህን ያክል ይሄዳል ብዬ አላሰብኩም። ያለውን ነገር ለሁለት አብሮ ሰው እንዲፈቱን ሀሳብ፣ ሁላችንም ሀሳብ ነው ግን እንደዛ ሊሆን አልቻለም። እንግዲህ አይታችኋል። ባለፈው እኔም ነበርኩ እንግዲህ ይቅርታ ሊጠይቃት ብሎ በአበባ ምናምን አምጥቶ እኔንም አክብሮኝ ጠርቶኝ እንግዲህ መተን ነበር ሁላችን። ያው ሄሉ ወንድ አምጥታ ጭራሽ ተደበደበ ትላንት። በጣም ያስጠላል ነገሮች፣ በጣም እየደበሩ ነው እና ዛሬ ያው ጠርተናል አይደለም? ዛሬ ጠርተናው ያው ስላለው ነገር ሁሉም ነገር እንጠይቀዋለን። በቃ የሚፈልገው እኔም እንደሆነ ታውቃለህ። በቃ ሁለቱን አንድ ላይ ተገናኝተው በቃ እኔ እናንተ የሆነ ድሉ እናመቻች እና ሌላ ሰው አንጨምር። በቃ ሁሉም የሚመጣው ነገር በሙሉ ጥሩ ስላልሆነ በቃ እነሱም ብቻቸውን አገናኝተን ሁለቱም በቃ ችግራቸውን ፈተው አንድ ላይ እንዲሆኑ ታውቃለህ። በጣም ነው የሚፈቀሩት ሁለቱ። ፍቅር አለ ሁለቱም ጋር፣ ግን እልህ የሚባለው ነገር በቃ ምን ታደርጋለህ? በጣም ከባድ ነው እንደዛው ሆነ እና ቤተሰቦቻችን እናንተ እያያችሁ ነበር፣ ብዙ ነገርና ለምን ሁለቱ አያወሩ በቃ ለምን እድል አሰጧቸውም ስትሉ ነበር። በቃ ዛሬ እኛ ያን ነው የምንፈልገው። ያብን አሁን ኦልሬዲ በጣም ደክሞት እንደተኛ ነግሮኛል፣ ግን በቃ የኔ ጉዳይ ስለሆነበትና ያ በጣም ኮኔክሽናችን እንደጓደኛ እንደወንድም ነውና በቃ ዛሬ ጠርቻለሁ በቃ መጦ እሱን በቃ እንደምን ብለምኝ ሄሉ ጋውስ እንጂ በቃ ብቻቸውን እንዲያወሩ ማድረግ ነው የምፈልገው። በቃ ዛሬ ምንም ነገር በቃ ካሜራ ምንም ሳይኖር በቃ በውስጥ ችግራቸውን ፈተው እንደ ድሮ በቃ ታቃላችሁ፣ ድሮ እንዴት እንደነበር ምናምን፣ ፍቅራቸው ምናምን የሚያስቀና ነበረና የሚያሳልፉት ጊዜ ምናምን፣ እኔ አብሬያቸው ነኝ ብዙ ጊዜ እናንተም ጋር ስለምናደርስ ሁሉን ነገር ያ ነገር እንዲመለስ በቃ እንፈልጋለን እና ዛሬ እስኪ ያብን ጠርተነዋል። ያብ መጡ ትንሽኛ ቢሰማ በቃ የሆን ነገር ብለን ቢሆን አስፋጋው እንዲያወሩ ነው ተነጋግረው ሁሉ ነገር እንዲፈቱ ነው ሐሳባችን። ያብም ይመጣል እዚህ ጋር በስነ ስርዓት እንግዲህ እናወራዋለን፣ እናስማሟለን ብለን እናስባለን። እስቲ ያለውን ነገር ተከታተሉ። ያብ እየደረሰ ነው የመጣ ነው። ሲመጣ ደግሞ እንቀጥላለን። ቤተሰብ እንወዳችኋለን። ሰላማችሁ ይብዛል። ላይክ፣ ሼር፣ ሳብስክራይብ ማድረጋችሁ እንዳትረሱ። ይህን ቻናል አሳደጉ። ያብ ሲመጣ ደግሞ እንቀጥላለን። እንወዳችኋለን። ቤተሰቦቻችን ቤተሰቦች አሽን ያው ያብን ደውለለታል እየደረሰ ነው። ዳጊም በጣም በዚህ ሁኔታ ከኔ ጋር ስለሆንክ ስለሰማያኝ፣ በቃ ችግራችንን አንድ ላይ ፈታ እንደሱ እንዲፈቱ ስላረግ በጣም አመሰግናለሁ።

በቃ በቃ ነው ስልህ፣ ከዚህ በኋላ ያለው ነገር እንዲ በቃ ነው። በቃ እንደዚህ እስክትሆን እራስህን እስክታደርስ እኛ ማየት የለብንም። በቃ እየታዘብኩ ነው። ነገሮች አድርገማ ታውቃቸው ነገር ሰክረህ እሷ ጋር እስከሜሄድ ድረስ እንደዚህ መደብደብ ምናምን በቃ ይሄ ሁሉ ነገር ያመጣሁት ነገር ታውቃለህ፣ እልህ ነው። ሄሉ እንደምታፈቅርህ አታውቅም። እውነት የምሬን ነው። እኔ ምንም ቀልድ አልፈልግም። በቃ ዛሬ ሁሉ ነገር ጨርሰን ከእሷ ጋር ብቻችሁ እንድታወሩ፣ በቃ ያለውን ነገር ማመቻቸት ነው። እኔ አሁን የመጣሁት ገብቷል። ጀስት ስለጠራ አይ የመጣሁት ስለመጣ ማረፍ ነበር የምፈልገው። በዛ ላይ ደግሞ ወደ ሌላ ቦታ ላይ የቅሙና ማለት ትንሽ ማረፍ ፈልጋለሁ። ለራሴ ጊዜ መስጠት እፈልጋለሁ እና ቢያንስ ለሳምንት አልኖርም አዲስ በቃ በዚህ አጋጣሚ ለማንም ስላልተናገር ለምን እንደዚህ ምሳሌ ያ ማሳወቅ ያክል ብቻው ለማለት ያክል ነው። በመሆን እኮ አይደለም ያው አይደለም ለጋራ ጥቅም ነው፣ ለሁላችንም ሲባል እኔ ብቻ ሳይሆን የኔ እዚህ መሆን ለሄል ብቻ አይደለም ለእኔም ጎጂ ሲገባኝ እራሴን ከዚህ በላይ ርቀት ሜዲ አይጠበቅብኝም ያ አንተ ነገር እንደና ሁለታችሁ ደሳው ያናዘረች ልጅ ልጅ ነው ነው አልቀርም። ለምን አንተ ነገሮችን፣ ለምን ተረጋግተን አናስብም? ሰው እየገባ ነው ማውራ ልጁን የለ ያደረገውን ነገር ጥፋ አድርጌ ላስከፍለው ፈልጋለሁ። ለምን አንተ ትልቅ ሰው አይደለህ? ደረጃ ደርሼ ደግሞ ይሄን ባረግ ደግሞ የሚጎዳው ማለት በቃ አንተ ለሁሉም ስትል በቃ በቃ

በተጋጋሚ ቆሞ ስለምትወደ ነው ወይ ነው ሁላ ነገር የምታደርገው ያ፣ ስለምትወደኝ ነው። ሌላ ወንድ ጋር ቤቷ ወይም እየጠጣች ቁጭ ብለው ያገኘኋት፣ እዛ ጋር እንደዚያ ሁኜ እያየችኝ እንኳን አላዘነችልኝ። ይገርማል። ይገባኛል እኮ እሱ እሱ ነው የሰበረው ከሁሉ ነገር በላይ ነው። አሚ ለምን እንደዚያ አሁንም ቢሆን እኮ ያላችሁ መፍትሄ እባክህ ተነጋግራችሁ ሁለታችሁ ሁለታችሁ ውስጥ ፍቅር አለ። እልህ ነው ያለው አንተ ውስጥ ባትገባ ኖሮ እሱ ምናልባት ከመጀመሪያውም አልወደደችኝ

በጣም መረጋጋት እንደዛ ስለሆነ እኔ እንድረጋጋ፣ ገብቶሃል? ለሳምንት ከዚህ መውጣት አለብኝ። ለምን ነው እንደዚህ አይነት ነገር አትወስን። በቃ እኮ ነው፣ በቃ ነገሮችን እያሰፋ ነው። በራቅ ቁጥር ያው እንደዚህ አይነት ውሳኔ አትወስን። ሄለንም እኔ የምትወደኝ ከሆነ ለሳምንት ጊዜ ልስጣት ትስብበት ገባል የምር እኔን ወዳኝ የምትወደኝ ከሆነ ተወድሃለች። አንተ ተሸንፈህ ይበቃው ነው። እኔ እናንተ ሁለታችሁ አንድ ላይ ላገናኛችሁ፣ አንድ ላይ ሁለታችሁን ላገናኛችሁ እና አውሩ በቃ። እኔ ለምን ካሜራ ምንም አይኖር፣ ሰውም አይኑር፣ በቃ ሶስተኛው ወገን ነው በቃ ድጋሚቱ አርጃ ተምታ ታቢት አንድ ሙለ ሶስት ኮንተሰድ ቤት ባሪው ከዚህ በፊት ልውል በሚል ሰበብ ነው እንደዚህ ስትሆን የነበረው። ይው ልውል በሚል ሰበብ ደስተኛ ሰዓት ሆነ። ራስህን ኮንፈርት ሳትሰጥ አርባ ምንጭ ድረስ ሂደን እንደዚያ ሆነን ተጨቃጭቀን ተጣልተን ተመለስ። አሁን ደግሞ ሶስተኛ ወገን ይሄ ልጅ ደግሞ መጣ ተብሎ ለምንድን ነው ነገሮች የሚሰፉት? እኔ እኔ ምን ላርጋኝ? እኔ ያቅን ሞክኳል። ከዚህ በላይ ምን ላርግ ይችላል? ድጋሚ ለአራተኛ ጊዜ ልባረ ኖዛ አይደለም፣ መዋረድ ምናምን አይደለም። በቃ እዚህ ጋር ምንም ነገር አያስፈልግም። ሁለታችን ብቻ እንሄዳለን በቃ ታወራት ለትንሽ ጊዜ ለሳምንት ጊዜ ቆርጡ ደርሶ ነገሮች መሸሽ እኮ ነገሮች እንዲሰፉና እንዲቆርጡ ነው ያለው። ለራሴ ጊዜ ይፈልጋለሁ። አሚ እዚህ ቆንኩም አልቀመጥም እንደው እኔ ላደንቅ እፈልጋለሁ። በቃ እኔ በዚህ ደረጃ እራሱ ለተረጋጋ በጣም ደስ ብሎኛል፣ ግን በቃ የምታረገው ነገር አሁን ከዚህ ቀጣይ አሁን ከአገር እወጣለሁ ምናምን ለተወሰነ ጊዜ ይሄ እኮ ጥቅም የለውም። ነገሮችን በሸሸ ቁጥር እየሰፉ ነው የሚሄዱ ነገሮች በሙሉ። እሷም እኮ በቃ ችግር የለውም፣ በቃ ይሄን ታስፍበት፣ ለሳምንት ጊዜ እንስጣት ለእሷም ውሳኔ። ያ በዚህ ግን አሁን ነው የጠራነው ለሁለት አውርታችሁ እንድፈቱ ብቻ ነው የመጣ ነው እዚህ ጋር አንተንም የጠራነ እና እሷ ብቻዋን አውራት ስላለው ነገር ፍቱ። ከዛ ሚሆን ከሆነ ይሆናል፣ ማይሆን ከሆነ ይቀራል። ከኔጋ መሆኑ የሚጠቅማትና ከኔጋ መሆን ደስተኛ የሚያረጋት ከሆነ ታገኘዋለች። በቃ ገብተዋል። በዚህ ሳምንት ውስጥ ይገባታል። እሷ እሱ ጋር መሆን ከሆነ ደስታ የሚሰጣት በቃ በሄደው ርቀትና የምታገለው ነገር የለኝ። በግድ ላረጋትም አልችልም ከዚህ በላይ ያ ብለህ ምን እኔን አሰማኝም ምን ለምን አሰማኝ? አሜን ከዚህ በላይ ነው ምን ምን ልል አልችልም። ገባኝ። ግን አሁን ከዚህ በኋላ የምታደርገው ነገር በሙሉ ወደፊት አሁን ደረጃ ጥናት ሄድክ ማለት ምን እንደሚፈጠር አስብ። በቃ እኔ ለሳምንት ማለት እንዴት ነው እሷ በሁለት ቀን ፍቅር ይዛታል ለምታስበው ጋር

ያቅመን ሞከረ ታደርጋለህ? ከዚህ ይችላል። ለምን እንደዚያ ታደርጋለህ? ለምን ሁለታችሁ ብቻ ቁጭ ብላችሁ እንድታወሩ አታደርግም? ለምን

ነው ማስታደርግ እንችለው እነሱን አሁን እሺ፣ ለሄሉ እንገራት። ምን አማራጭ አለንሽ? ወይ እሺ ለእሷ እንናገር። በቃ ወይ ዱል እንደውለ ነው ማለት ነው። እሺ በቃ አሁን ደግሞ እሱ በዚህ ደረጃ እንደዚህ ይሆናል ብዬ እንኳን አላሰብኩም። አስበው፣ ይሄ ልጅ አሁን ጥሎ ሄደ ማለት ነገሮቹ ይሰፋሉ፣ ብዙ ነገር ነው የሚሆን ከዚህ በኋላ መለየት መራራቅ የሚመጣው ከዚህ በኋላ ነው። እሺ ምን እናድርግ? ምን አቀ ንግራ ገብቶኛል። ራም በቃ ወይ እንደውለት ያለው ነገር ነው። ነገር በዚህ ደረጃ እኔ ሄሉን በጣም ነው በሁለት ቀን በታምር ከልጁ ጋር ፍቅር ሊይዛት አይችልም። ፍቅረኛዋም አይደለም አይደለም። እሱ ለማስቀናት ወይም እሱ ለማናደድ ያደረገችው ነገር ነው። እሱ ደግሞ አልገባውም። መደብደቡ ሁላችንም ከፍቶናል። በቃ አሳዝኖናል። ግን ምን